ብዙ ሰዎች ቀጥተናል፣ በሌብነት ይዘናል፣ እንደዚህ ያድርገናል እያሉ ሲያነሱ ሰምቻል። እኛም አይተናል በየቦታው። ሰው ስልጣን የሚሰጠው ሕዝብ ለማገልገል እንጂ ስልጣኑ የተቀምጦ መንግስት ይወቀሳል ብናነሳቸው ብላችሁ አልፈራችሁም። በተደጋጋሚ ለውጥ አምጥታችኋል። አሁንም እያደረጋችሁ ነው ያላችሁት። አንድ ወር ያልሞላቸው ሰዎች ሲነሱ አይተናል፣ ካልሰሩ ምን ያደርጋሉ ተብለው በፊት በፊት በነበረው አሰራር የምናውቀው፣ አይ እኛው ሹመን እኛው ካነሳናቸውማ እኛውንም እንወቀሰው ተብሎ ያንን አሸር በአሸር የሆነ አመራር ለረጅም ጊዜ ሲያቆዩ ያየንበት አለ። ነገር ግን እርስዎ ስለ ሌቦችና ስላጠፉ አጠፉ ቅጣት አነሱ እንጂ ይሄ ስርዓት እኮ ክብርት ከንቲባ፣ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ለምን አልተነገረም? ብዙ የአፍሪካ ሀገራት፣ የዓለም ሀገራት ዞረናል። ከኬፕ ታውን እስከ ካይሮ ከካዛብላንካ እስከ ናይሮቢ አይተናል መሪዎችን ይሄ መንግስት ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት የሌላ ዓለም ህዝብ አስተያየት የሚሰጥበት ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው አንድ ሁለት ዓመት እንደው ባስተዳደሩ እና ይህንን ለውጥ ባየን የሚባልበት ደረጃ ደርሰናል። ስለዚህ ስርዓቱ ውጤታማ መሪዎችንም ፈጥረዋል፣ ሌቦችን ብቻ አይደለም። ይሄ ደግሞ ድንቅ ኢትዮጵያዊነት ነውና እኔ በበኩሌ እጅግ እኮራበታለሁ።